ይህንን ከጀርባ የምትመለከቱትን ሀሳብ ለመናገር ነው ዛሬ ለእናንተ የመጣውትኝ። እንደዚህ ይላል አንደኛ ጢሞቴዎስ ምራፍ ሁለት ከቁጥር ሶስት አራት እስከ ስድስት ጀምሮ ያለው ይህ ክፍል እንደዚህ ይላል ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበረ ይላል። በሰዎችና በእግዚአብሔር መካከል ያለ አንድ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። ለዚህ በእግዚአብሔርና በሰው መካከለኛ ሆኖ የማስታረቅ አገልግሎት የሚያገለግል ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ የሆነው እርሱ